ይህ መዝሙር አባቶቻችን ለምን ለምን ይጠቀሙት ነበር? በጣም ስካር የሚያበዛ ከሆነ ያንን ነገር እግዚአብሔር እንዲያስጠላው ያደርገዋል እንዲተው ያደርገዋልና በፍርሃታቸው ጊዜ በፍርሃታችሁ ጊዜ ይህንን መዝሙር ጸልዩት ማለት ነው። በተለይ ደግሞ እንቅልፍ እያስቸገራችሁ ከሆነ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ስዋሶ ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆም ዘስዋሶ ነኝ። በዚህ ዩቲዩብ ቻናላችን ኦርቶዶክሳዊ የሆኑ ትምህርቶችን፣ የአባቶቻችንን ጥበብ፣ ስጋዊ መንፈሳዊ ሕይወታችንን ችግሮቻችንን የምንፈታባቸውን ትምህርቶች የምናገኝበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ለዩቲዩብ ቻናላችን በጣም በብዙ ታርተርፉበታላችሁ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ በዚህ ቪዲዮአችን እንደሚታወቀው የመዝሙረ ዳዊት ጥቅሞችን እያጠናን እንገኛለንና በዚህ ቪዲዮአችን ዛሬ የምናጠናው ደግሞ መዝሙር 10 እና 11ን ይሆናል ማለት ነው። ሌሎችን ክፍሎች ሁለት ሁለት እያደረግን ባለፈው ክፍሎቻችን እንዳጠናን ይታወቃል። በመጀመሪያ ግን ስለ መዝሙረ ዳዊት እንድታውቅ የሚፈልገው ነገር አንዱ መዝሙረ ዳዊት ይህን ያህል ጥቅም ካለው ሙሉ መዝሙረ ዳዊት ምን ያህል ጥቅም እንዳለው መርሳት የለብንም። ስለዚህ ሁልጊዜም ቢሆን የዕለቱን መዝሙረ ዳዊት መጸለይ እንዳታስታጉሉ። በየዕለቱ የታዘዘውን አንድ ሰው ቢቻለው የዕለቱን ይጸልይ፣ ባይቻለው ደግሞ ጀማሪም ከሆነ ወይንም ደግሞ እንደ አዲስ እየጀመረ ከሆነ ከዚህ በፊት መዝሙረ ዳዊት ጸልዩ የማያውቅ ከሆነ ማድረግ የሚገባው በየዕለቱ አስር አስር አንድ ንጉሥ ማለት ነው አስር አስር መዝሙር ይጸልይ። ይህ በለክርስቲያኖች በሕግ የተቀመጠ ነው። እንድንጸልዩ የተቀመጠልን የመጀመሪያው ጸሎት ዳዊትና ውዳሴ ማርያም ነው። ስለዚህ ሁልጊዜም ጊዜም ቢሆን የዕለቱን ዳዊት ብቻላችሁ ጸልዩ። ብቻላችሁ በስራ ብዛት የምትደክሙ ከሆነ ደግሞ ቢያንስ አስር መዝሙር ጸልዩ። ጥቅሙን አውቃችሁ ስትጸልዩት ደግሞ የበለጠ ተበረታላችሁ ብዬ ስለማስብ ነው። አንደኛው ምክንያት የምሱ ስለሆነ እንደገና ደግሞ ስጋዊና መንፈሳዊ ችግሮቻችን፣ በኔ ዘመን ያለ ወጣት በጣም በብዙ ነገር ውጣ ውረድ ውስጥ ስለሚሆን ይህንን መዝሙር መዝሙረ ዳዊትን በየዕለቱ የምናጠናው ጥቅሞቻችን የበለጠ ለጸሎት እንዲተጋና እንዲበረታ ነው። አንድ ሰው የጸሎቱን ትርጉም ካወቀው የበለጠ መጸለይ ደስ ይለዋል፣ ይበረታ አለም ጥንካሬ ያገኛል። ስለዚህ በዚህ ምክንያት ነው እያጠናን የምንገኘው። አንዱ መዝሙረ ዳዊት በጣም ብዙ ጥቅሞች አሉት። የሚገርማችሁ አንዱ ቦታ ላይ ሌላ ነገር ሰምታችሁ ሊሆን ይችላል። የጠየቃችሁም ይስላላችሁና አንዱ መዝሙረዳዊት በጣም ብዙ ጥቅሞች አሉት። አንዱ አንዱ ምዕራፍ ብቻ በጣም ለብዙ ነገር አባቶቻችን ይጠቀሙት ነበረ። ስለዚህ በዛሬ ቪዲዮአችን ደግሞ የምንመለከተው አስርንና አስራ አንድን ነው ማለት ነው። በጣም የሚያስገርማችሁና የሚደንቅ ነገር ያገኘሁት ከድሮ ብራና መጽሐፍ ላይ ስለ መዝሙረዳዊት ተጽፎ ያገኘሁት አንድ ነገር አለና በጣም ደስ ስላሰኘኝ ነው ልነግራችሁ ፈለኩ። ድሮ ብራና ላይ ነው ያገኘሁትና ምን ይላል? ዛቲ መዝሙረዳዊት ይላል ትመስል ገነተ ይላል፣ ይህ መዝሙረ ዳዊት ማለት ነው ገነትን ይመስላል ይላል። ወታ ፈሪ ፍሪያተ ፍሪን ያፈራል ይለና ወታ መጽ በረከተ በረከትንም ያመጣል ይላል። ተሰድዳ ጋንንተ አጋንንትን ያረቃል ወታ ቀርብ መላእክት ይላል። መላእክትንም ደግሞ ያቀርባል ይላል። በጣም የሚገርምና የሚደንቅ ነው በእውነት መዝሙረ ዳዊት የሚጸልይ ሰው አንደኛ ከገነት የሚገኙ ፍሪያቶች አሉ አይደል? ወታ ጸጊ ወታ ፈሪ ፍሪያተ ነው ፍሪ የሚያፈራ ደስ የሚያሰኙ ፍሪያቶች የሚገኙት ገነት እንደሆነ በመጻፍ ተጽፎልናል እና ፍሬን የሚያፈራ ነው ይላል። መዝሙረ ዳዊት ከዛ ደግሞ በረከትን የሚያሰጥ አጋንንትን የሚያርቅና መላእክትን የሚያቀርብ ነው ይላል። ስለዚህ መዝሙረ ዳዊት የማትጸልዩ ከሆነ ከዛሬ ጀምሮ መዝሙረ ዳዊት መጸለይ ጀምሩ። መዝሙረ ዳዊት በጣም ለብዙ ችግሮች ትፈቱበታላችሁ አላችሁ። መንፈሳዊ ችግሮቻችሁን ስጋዊ ችግሮቻችሁንም የሚቀርፍ ጸሎት ነው። በጣም ትልቅ ጸሎት። በእኛ ዘመን ብዙ ወጣቶች ሊለማመዱት ከሚገቡት ልማድ ከሚያደረጉት ነገሮች መካከል አንደኛው የሚገባ ነገር መካከል አንደኛው መዝሙረ ዳዊት መጸለይ ነው። ስለዚህ ሁልጊዜም ቢሆን መዝሙረ ዳዊት ጸልዩ። የእለቱን ሁልጊዜ የምናገራለሁ ጸልዩ። ከዚህ በፊት የሰራሁት ቪዲዮ አለ የመዝሙረ ዳዊት መግቢያ የሚል እና ለመጀመሪያ ጊዜ ይህን ቪዲዮ እየተመለከታችሁ ከሆነ የመዝሙረ ዳዊት መግቢያ የሚለውን ቪዲዮ ተመልክታችሁት መጣችሁ፣ ሌሎችን እንድታዩ በእግዚአብሔር ስም ጠይቃለሁ። ለምን አንደርስታንዲንጋችሁ ትንሽ ስህተት እንዳይኖረው ለዚህ ማለት ነው። ይህንን የምንሰራበት የራሱ ምክንያት ስላለው እሱን ቪዲዮ ተመልክታችሁ እንድትመጡ እግዚአብሔር ስም እጠይቃለሁ። እንዳላበዛባችሁ፣ በዛሬ ቪዲዮአችን የምንመለከተው ግን መዝሙር 10 እና 11 ነው። መዝሙር 10 በግዕዙ ምን ይላል? በእግዚአብሔር ተወከልኩ እፎ ትብል ያለ ነፍሴ ይላል በአማርኛው ደግሞ በእግዚአብሔር ታመንኩ ነፍሴን እንደ ወፍ ወደ ተራሮች ተቅበዥበዥ እንዴት ትሏታላችሁ ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውንም ባውታር አዘጋጅተዋልና ልበቀኖች በስውር ይነድፉ ዘንድ አንተ የሰራኸውን እነሆ እነርሱ አፍርሰዋልና ጻድቅ ግን ምን አደረገ ይላል ይህ መዝሙር አባቶቻችን ለምን ለምን ይጠቀሙት ነበረ? የመጀመሪያው ሰው በጣም ከመጠን በላይ ጠጥቶ ሰክሮባቸው ሲመጣ ይህን መዝሙር ይጸልዩበትና፣ ማይ ላይ ብያችኋለሁ። ሁልጊዜ መዝሙር ላይ ስትጸልዩ ከፊታችሁ ማይ አድርጋችሁ ስትጨርሱ እፍፍ ብላችሁ ተጠመቁት፣ ጠጡት፣ በተቻላችሁ መጠን እና ይህንን መዝሙር ደግሞ አባቶቻችን በስካር ራሱን ለሳተ ሰው ይጸልዩለታል። ይጸልየው ሰባት ጊዜ ይጸልዩና በውሃ አድርገው ውሃውን ያጠጡት ነበር። ከስካሩ ይገላገል ነበር። እና ብዙ ጊዜ እንግዲህ ሰው ሰክሮ ካገጠማችሁና በጣም ቤታችሁን አላስቀምጥ ካላችሁ ይህንን መዝሙር ጸለያችሁ ልታጠጡት ትችላላችሁ ማለት ነው። እግዚአብሔርም ካለበት ችግር ይፈውሰዋል። በጣም ስካር የሚያበዛ ከሆነ ያንን ነገር እግዚአብሔር እንዲያስጠላው ያደርገዋል፣ እንዲተው ያደርገዋልና በጣም ብዙ መጠጥ የሚጠጣም ሰው ይህንን ችግር እንዲቀርፍለት ያደርጋል፣ ይሄ መዝሙር ማለት ነው። ስለዚህ ለስካር እንዳይሰክር ሰው ሰክሮ እንዳይረብሽ ሰዎችን። እንዲሁም ደግሞ መጠጥ የሚባል ነገር በጣም እያበዛ የሚያስቸግር ከሆነ ይህን መዝሙር ብታጠጡት የተሻለና መልካም ነው ማለት ነው። ሁለተኛ አባቶቻችን ይህንን መዝሙር ለምን ይጠቀሙት ነበረ መሰላችሁ? በፍርሃታቸው ጊዜ በእግዚአብሔር ታመንኩ ነው የሚለው በእግዚአብሔር ተወከልኩ ነው የሚለው መዝሙር እራሱ በጣም እና በእግዚአብሔር መታመን ማለት ምን ማለት ነው? አሁን ብዙቻችን እግዚአብሔር እንዳለ እናምናለን አይደለ? እግዚአብሔር ግን ያንን ነገራችን እንደሚያደርገው እናምናለን። በእግዚአብሔር እንዳለ ማመን አጋንንትም ያምናሉ፣ እግዚአብሔር እንዳለ ይንቀጠቀጣሉ። ይላል አይደለ? እግዚአብሔር እንዳለ አጋንንትም ያምናሉ። እኛ ግን የተለየ በእግዚአብሔር ላይ መታመን አለብን ማለት ነው። በእግዚአብሔር ታመንኩ ማለት እግዚአብሔር እንደሚያደርግለት እንደሚደርስለት፣ በሌላኛው መዝሙር ዳዊት እንደም ራሱ እግዚአብሔር እረኛዬ ነው ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል። ምንድን ነው እረኝነት ወገኖቼ? እረኛ ማለት በጎቹን መልካም እረኛ የሚያሰማረው በለመለመ መስክ ላይ ነው። እግዚአብሔር ደግሞ የሰዎችን የሚያስፈልጋቸውን ስለሚያውቅ በለመለመ መስክ ያስማራ ያሰማረኛል አለ ዳዊት። በርግጥ እረኛ ስለነበረ እረኝነትን ጠንቅቆ ያውቃል። ብዙ የእግዚአብሔር ቅዱሳኖች እረኞች ነበሩ፣ የበጎች እረኞች ነበሩ። ለምን እረኛ ሊያረጋቸው ስለሚፈልግ፣ እግዚአብሔር ለበጎቹ ማለት ነውና ቅንም ልብ ያላቸው ናቸው እረኛ የሚሆኑት እና እረኞች ነበሩ በብዛትና በእግዚአብሔር ታመንኩ ይላል። በእግዚአብሔር መታመን ማለት እግዚአብሔር እንደሚያደርግለት እንደሚደርስለት በመከራው ከችግር እንደሚያወጣ ያምናል። እና አባቶቻችን በፍርሃታቸው ጊዜ ይህንን ያደርጉታል። አሁን በኔ ዘመን ያለ ጄነሬሽን እንደው በጣም ከሚደርሱ የመልእክቶች አንዱ ይሄ ነው። የማውቀውን ነገር መግለጽ አልችልም፣ እፈራለሁ፣ ፍርሃት ይሰማኛል። ሰውነቴ እንግዲህ አሁን በተማሪዎችም ቢሆን ፕሬዘንት ለማድረግ የሆነ ቦታ ላይ ቀርበው ንግግር ለማድረግ ፍርሃት ይሰማቸዋል። ይሄንን መዝሙር ሶስት ሰባት ጸልየው ቢጠጡት ያንን ችግራቸውን ፍርሃታቸውን ያስወግዳላቸዋል። በእግዚአብሔር ታመንኩ ማለት እግዚአብሔር ፍርሃቴን አራቅልኝ። ሰዎች እንዲፈሩ የሚያደርጉ ፍርሃት ተፈጥሮ አይደለም። መንፈሳዊ ፍርሃት አለ፣ እግዚአብሔርን መፍራት። ያ እግዚአብሔርን ከማክበርና ከማፍቀር የተነሳ ነው የምንፈራው። ይህ ፍርሃት ግን ሰዎች ያላቸውን ነገር አውጥተው እንዳይጠቀሙ በሌለ ነገር ላይ ዝም ብለው እንዲፈሩ፣ ነገ ምን ትሆናለህ እንዲህ ቢደርስብህ እንዲህ ብትሆን እንደዚህ አይነት ችግሮች ቢመጡብህ ምን ታደርጋለህ? እያለ ሰዎችን የሌላው በሌለ ነገር ላይ ሰይጣን የሰዎችን ልቡና የሚወስድበት መንገድ ነው እና ይህን መዝሙር ለሚጸልይ ሰው ያን ፍርሃቱን ያስወግድለትና በእግዚአብሔር ላይ ታምኖ እግዚአብሔርን እረኛው አድርጎ በእግዚአብሔር ላይ ተመክቶ ነገሮች እንዲያደርግ ያደርገዋል። ያን ፍርሃቱን ከርሱ ያርቅለታል ማለት ነው። ስለዚህ ሶስት ጊዜ ሰባት ጊዜ ጸልያችሁ በማያደርጋችሁ ብትጠጡት ብትጠመቁት እግዚአብሔር ያንን ነገር ከእናንተ ያርቀዋል፣ ማለት ነው። በምንም አይነት ፍርሃት ነገ ስለሚሆነው ይሆናል፣ አሁን ካላችሁ ነገር ሊሆን ይችላል ያላችሁ ነገር ለመግለጥ ሰዎች ለማስረዳት የምትፈሩ የምትንቀጠቀጡ ከሆነ በፍርሃታችሁ ጊዜ ይህንን መዝሙር ጸልዩት፣ ማለት ነው። በእግዚአብሔር ታመንኩ። ይገርማችኋል፣ ይሄ መዝሙር እኔ በጣም በችግሬ በነበርኩበት ሰዓት በጣም አብዝቼ ጸልየው የነበረ መዝሙር ነውና፣ በቃ ይሄንን ሳስብ እግዚአብሔር ያደረገልኝን ነገር ሳስብ እንባ ይቀርመኛል። እውነቱን እግዚአብሔር ታማኝ አምላክ ነው እና በእርሱ ታመኑ። እርሱ ማያደርገው ማያሸንፈው ምንም አይል ነገር የለምና፣ በእግዚአብሔር ሁሉንም ነገር ለሱ አሳልፋችሁ ስጡት። ሌላኛው መዝሙር ደግሞ መዝሙር 11 ነው። ምን ይላል መዝሙር 11? በግዕዙ አባቶቻችን ይህንን መዝሙር ለብዙ ነገር ይጠቀሙት ነበር። በግዕዙ አድህነኒ እግዚኦስ መሃል ቀየር ወውህደ ሃይማኖት ንጓለ መሃያው ይላል። አቤቱ ደግ አድነኝ ደግ ሰው አልቋልና ከሰው ልጆች መተማመን ጎድሏልና፣ እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ ይላል። አባቶቻችን ይህን መዝሙር ለምን ይጠቀሙት ነበር መሰላችሁ? ወገኖቼ ሰዎች በክፉ ነገር እንዲያነሷቸው ይህን መዝሙር አብዝተው ይጸልዩ ነበር። እንዲሁ በሌላችሁበት ነገር ተነስታችሁ አታውቁም። ሰይጣን መቼም ሰዎችን በእርግጥ ሐሜት፣ በሌላችሁበት ነገር ብታመኑ ብትታሙ፣ በእግዚአብሔር ዘንድ ዋጋ አላችሁ። ይህን አድርጓል ብትባሉ ጸጋ እግዚአብሔር ነው። ግን ሰዎች እናንተን በክፉ ሊያነሷችሁ ይችላሉ። በክፉ ሊያነሷችሁ ይችላሉ ማለት ምን ማለት ነው? በሌላችሁበት ነገር እሱ እንደዚህ አድርጓል እንዲህ ሆኗል ለሞት እስከሚዳረግ ድረስ በብዙ ነገሮች ምንድን ነው በአሁኑ ዘመን ቋንቋ ማሳጣት አይደለ? አንተን ሌላችሁበት ነገር እንዲህ ሆኗል እንዲህ አድርጓል፣ እሱ እኮ እንደዚህ ነው እያሉ በክፉ ነገር እንዲያነሷችሁ በአሜት ይሁን በሌላችሁበት ነገር ሰዎች እንዳያነሷችሁ ይህንን መዝሙር አባቶቻችን ጸሌው ይጠጡት ነበር። በማ ያድርገው ሰባት ጊዜ ሶስት ጊዜ አድርጋችሁ ልትጠጡ ትችላላችሁ እና አቤቱ አድነኝ ደግ ሰው አልቋልና አልቋለና። እንደገና ደግሞ ሰዎች በክፉ ነገር እንዳያስቧችሁ፣ ማለት ለሞትን በሚዳርግ ነገር እንዳያስቧችሁ፣ በክፋት እንዳያስቧችሁ፣ በምቀኝነት እንዳይነሱባችሁ መቼም ብያችኋለሁ ሰው መልካም ነው። በእግዚአብሔር አርያና ምሳሌ የተፈጠረ ፍጥረት ስለሆነ፣ ግን የሰዎችን ልቦና በመጠቀም በሰዎች ላይ ተንኮል የሚያስብ ሰይጣን ነው እንጂ ሰዎች አይደሉም። ስለዚህ ያን እነሱ ጋር ያለን ክፉ መንፈስ እንዲርቅላችሁ አንደኛ ታደርጋላችሁ። ሁለተኛ እናንተ የምትወስዱት የእግዚአብሔርን ኃይል ስለሆነ ያንን የሚያሸነፍ ኃይል አለው ማለት ነው። ያን የሚያደርገው እናንተ አይደላችሁ እግዚአብሔር። እትትና ጸልዩት ከክፉ ነገር ርቃችሁ እናንተ ራሱ ይሄንን ብትጸልዩት ሰዎች እናንተን በክፉ ነገር እንዳያስቧችሁ ለምትፈልጉት ነገር ድል ለማድረግ ይረዳችኋል። ይሄ መዝሙር እንደገና ደግሞ አባቶቻችን ይህንን መዝሙር አስራ አንድን ለምን ይጠቀሙት ነበረ መሰላችሁ? ለቅዠት ሰዎች ተኝተው ተነስተው መሄድ ሰው ይገጥመኛል። እኔ ገጥሞኝ የሚያውቃልና አብራችሁ ተኝታችሁ እንዲሁ ብድግ ብሎ መሄድ ሰው ይገጥማችኋል፣ በእንቅልፍ ላይ ሳለ ማለት ነው። እንደገና ደግሞ ዝም ብሎ ሌሊቱን በሙሉ ሲቃዥ ያደርሰዋል። እንዲሁ ድምፅ በማውጣት በማንኮራፋት ሰዎች የሚረብሽ አይነት ድምጽ ያለው ሰው አለ። ይህ በባይዞይ በክፉ መንፈስ ሊያዝ ይችላል። ሰዎች አክፉ መንፈስ እንደዛ አታክ ሊያደርጉ ይችላል፣ ሊያስጨንቀው ይችላል፣ ምንም በሌለበት ነገር ላይ ቅዠት እያመጣ ሰላማዊ እንቅልፉን እንቅልፍ የሞት ታናሽ ወንድም ነው ይባላል። እረፍትም የሚያደርግበት ነው፣ ተኝቶ የሚነሳበት ነው እንቅልፍ። ነገር ግን ሰዎችን በዛ በቅዠት ዓለም ውስጥ እንዲሆኑ ያደርጋል። ሰይጣን ደግሞ ይመጣና አታክል ያደርጋቸዋል፣ ያጠቃቸዋል። ስለዚህ ይህንን መዝሙር ቅዠት ላለበት ሰው በጣም ይሄ ማንኮራፋት የሚባለው ድምጽ እያወጣ ሰዎችን ለሚረብሽ ሰው ይህን መዝሙር ጸልዮ ቢተኛ፣ እንዲሁም ደግሞ ጸልዮ በማያደርገው ቢጠጣ ሁልጊዜም እየደጋገመ ሰባት ሰባት ጊዜ ቢያደርገው እና ነገር ያስወግድለታል እና ሰላማዊ እንቅልፍ መተኛት የምትፈልጉ ከሆነ በተለይ ደግሞ እንቅልፍ እያስቸገራችሁ ከሆነ እንቅልፍ እምቢ አለኝ የምትሉኝም ሰዎች አላችሁና፣ መተኛት አልቻልም ካላችሁ ይህን መዝሙር ሰባት ጊዜ ሶስት ጊዜ እየጸለያችሁ በማያደርጋችሁ ጠጡትና እንቅልፋችሁን ሰላማዊ እንቅልፍን ትተኛላችሁ። ቅዠት የሚባለውንም ነገር ከእናንተ ያረቅላችኋል። እግዚአብሔር ለሰዎች ከሰጠው ጸጋ መካከል አንደኛው እንቅልፍ ነው። ሰዎች እንቅልፍ ባይኖራቸው ባይተኙ ሊያብዱ ይችላሉ፣ አእምሯቸው ሊቃውስ ይችላል። እና ይህን መዝሙር ጸለያችሁ በማያደርጋችሁ ሶስት ጊዜ ሰባት ጊዜ ብትጠጡት ካለባችሁ ችግር ያስወግድላችኋል። ሰዎች በቅዠት ለሚረበሹ እንቅልፍ የሚላላችሁ ሰዎች ይህን መዝሙር ጸለያችሁ እግዚአብሔር በሰላማዊ ሰላማዊ የሆነ እንቅልፍ እንዲኖራችሁ ያደርጋችኋል ማለት ነው። ያለ ቅዠት እንቅልፋችሁን ተኝታችሁ ትነሳላችሁ። በአጠቃላይ መዝሙረ ዳዊት ብዙ ጥቅም አላሉ እንዳልኳችሁ፣ አንዱ መዝሙር ሁለቱ መዝሙር አሁን በጣም ብዙ ነገር ጠቀስን መዝሙር አስር እና አስራ አንድን እነዚህ ሁለት መዝሙራት ብዙ ጥቅም ካላቸው 150 ምን ያህል ጥቅም አለው? ስለዚህ ሁልጊዜም ቢሆን የእለቱን መዝሙረ ዳዊት ከመጸለይ አታስታውሉ። መዝሙረ ዳዊት በጣም ለብዙ ችግሮች መፍትሄ ነው፤ ደጋግሜ እነግራችኋለሁ ማለት ነውና እሱን እናድርግ። ብዙ ጊዜ አድራሻህን ላክልን ትሉኛላችሁ የፌስቡክ አድራሻዬንም የ ቴሌግራም አድራሻዬን አስቀምጨላችኋለሁ። ዋትሳፕ ላይም መልእክት ብቻ አስቀምጡልኝ፣ አትደውሉልኝ። ስትደውሉልኝ ላላነሳ ስለምችል መልእክት ብቻ አስቀምጡልኝ። እሱን አይቼ እመልስላችኋለሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን በእያላችሁ በሰላም። እግዚአብሔር ከእናንተ ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለን ጽንዕ ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙም አሜን በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን ይህን ቪዲዮ ላይክ አድርጉት ሼር አድርጉት